ተላስትሊን ተመልካቾቻችን ዜና በምልክት እናቀርባለን። ኢትዮጵያ ከህዝባቻ ጋር እየመከረ ተግዳሮችን በመሻገር እስኬታቻን ታስቀጥላለች ሲል የመንግስት ኮሚኒኬሽን አገልግሎት ገለጸ። ጠቅላይ ሚኒስትር አብይ አህመድ ባለፉት ሳምንታት ከመላው ኢትዮጵያ ከተውጣጡ ከንግዱ ማህበረሰብ፣ ከፖለቲካ ፓርቲ መሪዎች፣ ከመምህራን ተወካዮች፣ ከጤና ባለሙያዎች፣ የኪነ ጥበብ ባለሙያዎች እንዲሁም የመገናኛ ብዙሃን ተወካዮች ጋር ሁሉን አቀፍና ፍሬያማ ውይይት አድርጓል። ውይይቶቹ በየዘርፉ ያሉት ፍላጎቶችና ተግዳሮችን ለክቡር ጠቅላይ ሚኒስትር ፊት ለፊት ለማቅረብ እድል የፈጠሩ ከዚህም አኳያ በአጭር ጊዜ ሊፈቱ የሚችሉ ጉዳዮች አቅጣጫ የተሰጣቸውና ለረጅም ጊዜ የሚፈቱ ላይ ደግሞ ትልም የተቀመጠባቸው ሆኖ በስኬት ተጠናቀዋል ብሏል የመንግስት ኮሚኒኬሽን አገልግሎት። የስራና ክህሎት ሚኒስቴር ምፈሪያት ካሚል የተሻሻለውን የውጭ ሀገር የስራ ስምሪት አዋጅ ለስራ ወደ ውጭ የሚሰማሩ ዜጎች መብትና ጥቅም በተሻለ መልኩም የሚያስከበር ነው ብለዋል። የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የኢትዮጵያ የውጭ ሀገር የስራ ስምሪት ረቂቅ አዋጅ ላይ ይፋዊ የሕዝብ ውይይት አካሂዷል። ሚኒስትሩ በዚህ ወቅት እንዳለድ አዋጁ ከዜጋ ተኮር ዲፕሎማሲ መርህ ጋር የሚጣጣምና ለስራ ወደ ውጭ አገር የሚሰማሩ ዜጎች ክብርና ጥቅም እንዲጠበቅ ለማድረግ ያለምን ብለዋል። በኢትዮጵያ ዘላቂ ሰላምን ለማስፈን እድገትን ለማጠናከር የሚሰራው ስራ ሊጠናከሩ እንደሚገባ የሰላም ሚኒስትሩ መሐመድ ድሪስ ተናገሩ። ሀገር አቀፍ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የጎሳ መሪዎችና የሰላም ተቋማት አመራሮች የምክክር መድረክ በአፍሪካ አመራር የልቀት ማዕከል እየተካሄደ ነው። በምክክር መድረኩ የሰላም ሚኒስትሩ መሐመድ እድርስ ኢትዮጵያ በርካታ የከበሩና የዳበረ ባህላዊ የሰላም ሀብቶች ያላት አገር መሆኗን ገልጸዋል። መንግስት በብዝሃ ዘርፍ ኢኮኖሚ ለቱሪዝም ዘርፍ የሰጠው ትኩረት ውጤታማነት ማሳያ አንዱ ምልክት ሀላላ ኬላ መሆኑን የህዝብና የግል ሚዲያ ባለሙያዎች ገለጹ። ከባለድርሻ አካላት ጋር ተከታታይ ውይይት ሲያደርጉ የተነበቱት ጠቅላይ ሚኒስትር አብይ አህመድ ከህዝብና ከግል ሚዲያ የተውጣጡ ባለሙያዎች ጋር መክረዋል። ውይይቱን ተከትሎ ከህዝብና ከግል ሚዲያዎች የተወጣጡ ባለሙያዎች በደቡብ ምዕራብ ኢትዮጵያ ክልል ዳውሮ ዞን የሚገኘውን የኮይሻ ፕሮጀክት አንኳ የሆነውን ሃላላ ኬላ ሪዞርትን ጎብኝተዋል። በመጨረሻም ትግራይ ክልል ከሁለት ዓመት በኋላ በ2019 ዓ.ም የሚካሄደውን ሰባተኛው የመላ ኢትዮጵያ ጨዋታዎች አዘጋጅ ሆኖ ተመረጠ። የባህልና ስፖርት ሚኒስቴር ሰባተኛው መላ የኢትዮጵያ ጨዋታዎች የማዘጋጀት ፍላጎት እንዲያሳውቁ ባቀረበው ጥያቄ መሰረት የትግራይ ክልል በደብዳቤ ምላሽ የሰጠ ሲሆን ከሰላምና ጸጥታ ተማረፊያ ቦታ ከትራንስፖርትና መወዳደሪያ አኳያ በቀጣይ ዓመታት አስፈላጊውን ዝግጅት እንደሚያደርግ የክልሉ ልቅ ቡድን ገለጣ አድርጓል። ገለጣውን ተከትሎ ክልሎች ክልሎችና አንድ ከተማ አስተዳደሩ ድምፅ ሰጥተው ትግራይ ክልል ድምጽ ድም ሰባተኛዊ የመላ ኢትዮጵያ አዘጋጅ ሆኖ መመረጡን ታውቃል። ሌላ ባበቃ ከቀሪ ፕሮግራሞቻችን ጋር መልካም ቆይታ